እንደ ኢትዮጵያዊነታችን በቀን ቢያንስ አንድ ጊዜ እንጀራ ሳንበላ ውለና እና ድን ብዬ ገምታለሁ። ዛሬ ይህንን በማስመልከት አዲስ አበባ ላይ ያለው የእንጀራ ምጣድ እንዲሁም ደግሞ የዳቦ መጋገሪያ ገበያ ምን ይመስላል ዋጋ ውስጥ ጥራቱ ስ የሚለውን ለማየት በአንድ የምጣድ መሸጫ ሱቅ ተገኝቻለሁ። አብረን የምና ይሆናል እኔ ነሚነኝ ቻናላችን ኑሮ በሸገር ነው። አብራችን ቆዩ ሰላም እንዴት ነህ? እንዴት ነሽ? ሰላም ነሽ? አለን። እስቲ መጀመሪያ ራስን አስተዋውቀኝና የምትይዙትን የምጣድ አይነቶች ታሳየኛለህ። እሺ፣ እኔ እሸቱ ተሻገር እባላለሁ የግሩም ዘመና ኤሌክትሮኒክስ ስራ አስኪያጅና ዋና ባለቤት። እሺ፣ ግሩም ምጣዶቹ ማየት እንችላለን? ይቻላል። እሺ፣ ከተለጣፊውን ጀምር። እሺ፣ ይሄ እንግዲህ የተለጣፊ ምጣድ ነው እኛም ጋር ይመረታል፣ ሌሎች ቦታዎችም ጋር ይሰራል ሁሉም ቦታ ይሰራል፣ የተለመደ ስለሆነ። ዋናው ግን ታርጌቱ ምኑ ጋር መሰለሽ? ይሄኛው አሁን ይሄ በአልሙኒየም አድርገው የሚሰሩ ሰዎች አሉ። አንደኛው በአልሙኒየም አድርገው ይሰሩታል። አልሙኒየም በባህሪው ስለማይበየድም ሌላ ነገር ደግሞ በሪቤትም በቢቴ ብቻ ስለሆነ የሚይዙት እዛ ችግር ላይ ኤሌክትሪክ አይቋቋምም። ሁለተኛ ነገር ደግሞ እሳት ሲበላው ፍሌክሲብል ነው፣ ቦታ ይልቃል ቦታ የመልቀቅ ባህሪ ያለው። ስለዛ ይሄ ነገር አልሞኒየም አይመከርም። ያሁን ከስር ጋልባራጅድ ይባላል። ሌሎች ሲስተሞች እንዳሉ ሆነው ጋልባራጅድ አለ፣ ከዛ ላሜር አለ፣ ከዛ ይበየድና በውጭ ደግሞ አልሞኒየም። ግዴታ አልሞኒየም የሚደረግባቸው ቦታዎች አሉ ግዴታ። ለምሳሌ አሁን ይሄ ሙሉ ልባሱ አልሞኒየም ነው። ክዳኑ ደግሞ የራሱ አከንባሉ አለው፣ እሱም እንደዛው አልሞኒየም ነው የሚሆነው። ከዛ ውጭ ሌላው አልሞኒየም እንዲደረግ አይመከርም። በእኛ ድርጅት ውስጥ ይሄ አይሰራም። እንዳልኩሽ ምክንያቱም ረዥም አገልግሎት አይሰጥም። አሁን ይሄ በእርግጠኝነት በዚህ ተለጣፊ ዙሪያ ላይ ብዙ ሰዎች ይማረራሉ፣ በጣም በጣም ከአንድ አመት ከሁለት አመት በኋላ ብዙ ኮኔክተር ተቃጠለ። አዎ ኮኔክተር ተቃጠለ፣ ሪስታንስ ተበጠሰ፣ በአንድ ጎን ሰማ ሸክላ ይገባል። እንዳልኩሽ ያው ቦታ ስለሚለቅ ሸክላ እየገባ ያስቸግራል። በዚህ ዙሪያ ላይ በጣም ብዙ ሰዎች ይቸገራሉ። እኛ ጋ ግን በጣም ረዥም አመት በእርግጠኝነት መቶ ፐርሰንት የምናገረው ከሰባት አመት ከስምንት አመት በላይ ይገለገሉበታል። ጥራቱ ላይ በደንብ ተጠንቅቃችሁ ማለት ማንኛውም ነገር ከውጭ አንገዛ ተሸክላ ጀምሮ ራሳችን ነው የምናመርታቸው ሙሉ ሬዲ ተደርጎ ልምድ ባላቸው እውቅ በሆኑ ባለሙያዎች እየሰራን እንገለገላለን ወይም እናገለግላለን ማለት ነው እና ውድ ነበኞች እንግዲህ የተሻለ ዋስትና ያለው ጥራት ያለውን እቃ እኛ ጋር እንደሚያገኙ ይናገራለሁ። በጣም አሪፍ ነው። ተንጠልጣዩ ምን ያህል ጥንካሬ አለው፣ ሊበጠስ አይችልም። ይሄ አሁን ውሃ ልክ ነው፣ በቃ ለውሃ ልክ ነው እንጂ አለው የራሱ ተሸካሚ ያለው ውሃ ልክ ነው። የራሳችን ባለሙያዎች ነው ወስደው ፊክስ አድርገው የኤሌክትሪኩን ሲስተሙ ሁሉን ነገር ጨርሰው እዛ አስረክቦ የሚመጡት የመግጠም አገልግሎትን ትሰጣላችሁ ማለት ነው። ገጥመን ጨርሰ እስኪ ስለ ሸክላው እናውራ እና ስፋቱ ምን ያህል ነው? ከምን ማቴሪያል ነው የተሰራው? ሸክላ አሁን ይሄ ሸክላ እንዳልኩሽ ብዙ አይነት ሸክላዎች አሉ። የሸክላው ማቴሪያል ለምሳሌ አንደኛው የሸክላ ቡካት የሚባል አለ። ይሄ ጭቃው ሲቦካ ልዩነት አለው ጠጣር የበዛበት ሌሎች ነገሮች ደግሞ በደንብ ካልቦካ አፈሩ ራሱ ልዩነት አለው። ያው እነዛ እኛ የምንጠቀማቸውን ምስጢሮል አልነግርሽም። እንግዲህ ስለዛ በደንብ በጥንቃቄ ማለት ረጅም አሁን ከአንድ አመት በኋላ ሸክላ ተቀየረ ምናምን የሚባል እንዳይመጣ ነው ተሰበረ ምናምን እንዳይባል፣ ስለዛ በጥንቃቄ ነው የምናመርተው ማለት ነው። ስለዚህ ጥሩ ኳሊቲ ካለው አፈር ነው የምትሰሩት ማለት ነው። በጣም አሪፍ ነው። ዋጋው ስንት ነው? ዋጋው ያው ራሳችን ወስደን ባለሙያዎች አሉ ገጥመው ጨርሰው ኤሌክትሪክ ሙሉ ሲስተሙን ጨርሰው አስረክበው 12500፣ የአንድ አመት ከስድስት ወር ጋራንትን እንሰጣለን። 12500 ነው። እሺ፣ ግሩም፣ አሪፍ ነው። ሌላ የምታሳያኝ ምጣድ አለ። ሲጨርሱ ይዘጉታል ማለት ነው ሌላ ከዚህኛው ደግሞ እንጀምር። አሁን ይሄኛው እንዳልኩሽ ይሄም ያው አሁን እኛ እንደውም በብዛት ሚዲያ ላይ አንቀርብ፣ ለምን መሰለሽ? እኛ አሁን እንዳልኩሽ እንደዚህ እንሰራለን፣ ቦዲውን እንዳልኩሽ አመሳስለው መስራት ይችላሉ። ጥራቱን ግን በምንሰራው በየትኛው ማቴሪያል ይሰራ አይደርሱበትም። ስለዛ ያው ሚዲያ ላይ ለመቀረብ፣ ሁለተኛ ፈጠራውን በሚዲያ ማናስተዋውቃቸው፣ ብዙ የፈጠር ናቸው። ሰው እንትኖች አሉ ማቴሪያሎች አሉ፣ ፈጠራው እንዳይወሰድ ፈጠራ። ስለዚህ በቃ ኮፒ እየተደረገ ተቸግረናል። ስለዚህ ከሚዲያ ላይ ርቀናል። አሁን እንዳውም እናንተ መታችሁ እንደዛ ስላላችሁ እንጂ እኛ ያው ብዙም ብዙ። ተመልካቾቻችን በባለፈው የሰራነው ቪዲዮ አይተው ያው ምጣድ ላይ ብዙ ፍላጎት አላቸውና እና ለዛ ነው በድጋሚ ይመጣል። አሁን እነዚህ ማሳይሽ በሙሉ የተለመዱ ናቸው፣ ማለት ጥራታቸው እንደተጠበቀ ሆኖ ማንኛውም ሰው የሚሰራቸው ናቸው ። ልዩነቱ የጥራት ነው። በነገራችን ላይ አሁን ከዚህ ስንጀምር እቃ የሚበላሸው በሶስት አይነት ነገር ነው። ከምን መሰለሽ? አንድ የባለሙያ ጉድለት፣ ሁለት የጥሬ እቃ ችግር፣ ሶስት አውቋ ጥፊ። በእነዚህ ችግሮች ምጣዶች ይበላሻሉ። ማንኛውም ኤሌክትሮኒክስ ማለት ነው። በእነዚህ መሰረታዊ ነገሮች ነው የሚበላሹት እና ለምሳሌ ጥራቱን በተመለከተ ሪዚስታንሶ ኳሊቲ ሆኖ ራጅ ኳሊቲ ካልሆነ፣ ኬብሎ ኦሪጂናል ሆኖ ማብሪያ ማጥፊያ ኦሪጂናል ካልሆነ ኤሌክትሪክ መመጣጠን ከሌለው። በዚህ ጉዳይ ላይ በጣም ብዙ ሰዎች በጣም ረዥም አመት ሰዎች ሀያ ዓመት ሰላሳ ዓመት አገለገለ ይባላል። የድሮ መጣድ በደንብ ስለተሰራ ነው በባለሙያና ይህን ይመስላል። ይሄ የዳቦና እንጀራ ነው። አሁን እንዳልኩሽ ሁለቱ መጋገሪያ ነው። ይሄ እንጀራው ነው። የዳቦ ይሄ ነው። አምስት ኪሎና ሶስት ኪሎ መጋገር ይችላሉ። ሌላም ደግሞ ኬክና ፓስታ ፍርኖ ፓትራዎችን ጨምሮ መጋገር ይችላሉ። ይህንም አሻሽለን ያመጣ ነው። ይውን አሁን ይሄኛው ብረቱ በራሱ ከዜሮ አምስት ያነሰ ነው የሚሰሩት። ላሜራውም ይሁን ብረቱም ይሁን፣ ይሄ ደግሞ በጣም ተሸካሚ ስለሆነ ወፍራ መሆን አለበት። ስለዛ ከዜሮ አምስት ያነሰ ቆርቆሮ ሊጠቀሙ ይችላሉ። እንዳው ምናልባት ያው ቀለሙን ምኑ ቢያመሳስሉትም ማለት ነው። ከስር ደግሞ ሰፊ እቃ ማስቀመጫ አለውና የሚፈልጉት እቃውን ማስቀመጥ ይችላሉ። ዋቃ ባልዲ ማስቀመጥ ይችላሉ። ሌላው ያው ማብሪያ ማጥፊያው እንዳልኩሽ አሁን እንደዚህ ሲሆን ብዙ ሰዎች በዚህም ዙሪያ ይፈራሉ። ምክንያቱም ሌላ ቦታ ብዙ ጊዜ ማብሪያ ማጥፊያ እንደውም የእንጀራ ምጣድ ላይ በጣም ያስቸግራልና፣ ምን ያህል ኳሊቲ ያለው የእናንተ ማብሪያ ማጥፊያ ግዴታ እስዊች ስለሆነ ሌሎችን ኮንትሮል ስለሚያደርግ ግዴታ ኦሪጂናል መሆን አለበት፣ ማብሪያ ማጥፊያው። ኦሪጂናል ግን ቢሆን ደግሞ ሌሎች እቃዎች አሁን ለምሳሌ ማብሪያ ማጥፊያው የማይችልበት አጋጣሚ ወራጅ ሊመጣ ይችላል፣ ሬዚስታንሱ ከአቅሙ በላይ ሊሆን ይችላል። ስለዛ የግድ ማብሪያ ማጥፊያ ኦሪጂናል ቢሆን፣ ሌሎች እቃዎች ደግሞ የተመጣጠነ ሆኖ ኳሊቲ ሊሆኑ ይገባል። ባለሙያም ይወስናቸዋል። በዚህ ምክንያት ነው የሚበላሸው። ይሄ አሁን በጣም ደግሞ ጥንቃቄ የሚያሻው እቃ ስለሆነ ማብሪያ ማጥፊያው የተለያየ ነው። ሶስት ማብሪያ ማጥፊያዎች አሉት እንደምታያቸው አንዱ የእንጀራ ነው። እንጀራው ሲለኩሱ የዳቦ ግለት አይሰማውም። ዳቦ ሲለኩሱ ደግሞ የእንጀራው ግለት አይሰማውም። ሁለት ነው ማለት ነው ያለው። ይህን ይመስላል። ዳቦ ላይ እና ታች ነው። ከላይም ከታችም ያስፈልገዋል ሙቀት። ስለዚህ በእናንተ በኩል ግን ኳሊቲ ያለው የማብሪያ ማጥፊያ ነው የምትገጥሙት እና ሀሳብ አይግባል። እሱ በጣም አሪፍ ነው። ግሩም ስለ ሸክላው እናውራ እና ቅድም ካሳየ ይህን ጋ ተመሳሳይ ማቴሪያል ያለው ስፋት ውስጥ ምን ያህል ነው? ስፋት እንዳልኩሽ እንደየሰው ፍላጎት ይለያያል። ከኛ አሁን ስልሳ ስፋት ነው የመጨረሻ ትልቁ 60 ስፋት አይሰራም። ያው ስለማይወጣ በአንድ በኩል ወፍራም ስስ ስለሚሆን እሱ እሱ አይመከርም ጥሩም ስለማይሆን፣ ከ59 በታች ያሉትን እነሱን ነው ምንሰራቸው። ከ59 እስከ 45 ትንሽ የመጨረሻው 45 ስፋት ነው፣ እዛ ድረስ መሰራት ይችላል። 45 እስከ 59 ትሰራላችሁ በትእዛዝ ማለት ነው። ስለ አክምባሎስ ስናወራና አንዳንዴ እንግዲህ ውሃ ነክተን ስንነካው የመንዘር ወይም የመያዝ ነገር አለ እና እንዴት ነው በእናንተ በኩል እሱን ነገር የምትቀርበ? አከምባለው እንግዲህ የሚነዝረው አንድ እንዳልኩሽ የአሰራር ችግር ነው። ሾርት ካደረገ ከቦዲው ጋር መከላከያ ኤሌክትሪክ መከላከያ ካላደረጉለት ኤሌክትሪኩ ከቦዲው ጋር ንክኪ ሲኖረው ያኔ ሾርት ያደርጋል። ያው ምንም ከባለሙያ ጋር የተያያዘ ነው የሚለው እንጂ ሌላም ችግር የለው፣ ችግር የለው። ዋጋው ስንት ነው የዚህ ምጣድ? ይሄ እንደ ሌሎቹ ቀለል ያለ እቃ ስላልሆነ ዲሪቨሪን ወይም ትራንስፖርትን ጨምሮ 25 ሺህ ብር ነው። እኛ ራሳችን ነው ምናደርሰው። ይሄ ነው 25 ሺህ ብር፣ ራሳችሁ እስከነ ትራንስፖርቱ ማለት ነው። እሱ በጣም አሪፍ ነው። ሌላም ታሳየኛለ ይህኛውን። እችኛዋ ደግሞ ተንቀሳቃሽ፣ ቦታ ቆጣቢ፣ ከተለጣፊ ባሻገር እችኛዋ ቦታ በጣም ቦታ ለሌላቸው ተንቀሳቃሽ ጠረጴዛ ላይ ክችን ካቢኔት ላይ ሳሎናቸው ላይ ቁጭ አድርገው መጋገር ይችላሉ። ከስር ከኤሌክትሪክ ንክኪ ነፃ ነው። የትን ቦታ ቢያስቀምጡት እንዳልሹ ንዝረትም ምንም ነገር የለበትም። ሳይዙን ብቻ ሳይሆን ውስጡ ራሱ ቀላል ተደርጎ እንዲቀል በእርግጠኝነት ከ11 እስከ 12 ኪሎ ነው የምትሆነ ወደ ውጭም ስለምንለካቸው ማለት ነው። ስለዛ ይሄ ጥራቱን የጠበቀው እንዳለ ሆኖ ግን ለየት የሚያደርጋት ተንቀሳቃሽ ቦታ ቆጣቢ ነች ና የትም ቦታ ቢያንቀሳቅሱት፣ ሳሎን ላይ የትም ቦታ መጋገር ይችላሉ። ስፋት ውስጥ ምን ያህል ነው? ሸክላው 45 ስፋት ነው ይሄኛው። 55ም አላት 45ም አለው። ዋጋው 8500 ብር እሺ። ይሄኛው የእንጀራ ብቻ ነው። ቅድም ካየናቸው ከዳቦና ከእንጀራ ውጪ ለየት ያደርጋቸዋል እና የእንጀራ ብቻ ነው። ኖርማል የእንጀራ ብቻ ነው። ውስጡ እንዳልኩ አሸዋ ኮረት አንጠቀምም ሙሉ የአንድ አመት ከስድስት ወር ጋር እንትን እንሰጣለን። ሸክላዎቻችንም ጥሬ እቃዎቹ እኛ ጋር ነው የሚመረቱት። ማቴሪያሉ እስካሁን እንዳየነው አይነት ተመሳሳይ ነው፣ ተመሳሳይ ናቸው። ይሄኛው ያው ብረቱ 07 እና 06 ናቸው። ላሜራው ማሰሻ ጎን መንዘር ያስቀምጣል። ከስር ደግሞ በዋቃ ወይም የሊጥፋል ያስቀምጥላቸዋል። በጣም አሪፍ ነው። ዋጋው ስንት ነው? 12 ሺህ ብር። 12 ሺህ ብር። እሺ። ሌላስ እናየዋለን ይሄኛውም ከዚህ ጋር አንድ ነው። የእንጀራ እንጀራ ብቻ ነው ይሄኛው። ልዩነቱ ይሄ ሳጥን የለውም፣ ሳጥን የለውም፣ ግን በኋላ ቃይ በኋላ ቃይ ያስቀምጣል። ሳጥን የለውም፣ በኋላ ቃይ ያስቀምጣል። ኳሊቲነቱ እንደተጠበቀ ነው ማለት ነው። ዋጋው ስንት ነው? 9500። እሺ፣ ይሄኛው ቅድም ካየ ነው ከዳቦና ከእንጀራው ውጭ ቦታ ደግሞ ቆጣቢ ነች ይችኛዋ፣ ክብ ነች። አዎ፣ የዳቦና የእንጀራ ነው፣ ቦታ ይቆጥብላቸዋል። ኤሌክትሪኩ ፍጆታው ምኑ ተመሳሳይ ነው ከዛኛው ጋር። ምንም ኤሌክትሪክ አይፈጅም በጣም። ይህን እንደው የዳቦና እንጀራ በጣም እየወደዱት ነው ከስተመሮች የሚወስዱት። በጣም ከቦታም ከሂሳብም አሁን ለየብቻ ልግዛ ቢሉ ብዙ ኦቨር ዋጋ ያስወጣቸው አንድ ላይ ሲያገኙት ግን ዋጋውን ተመጣጣኝ ይሆናል። ዋጋውም በጣም ቅናሽ ነው። ለቦታም በጣም ይጠቀሙበታል። ኳሊቲነቱም ያው ምንም ስጋት አይገባቸውም። የአንድ አመት ከስድስት ወር ጋር አንድ ሰተን ይሰጣቸዋል። በጣም አሪፍ ነው። በጣም አሪፍ ነው። ከስርም ደግሞ እንደዛ እንዳየሽው ደግሞ ባልዲ ማስቀመጫ አለው ማለት ነው። አምስት ኪሎና እያንዳንዱ አምስት ኪሎና ሶስት ኪሎ መጋገር ይችላል። ሶስትና አምስት ኪሎ ዳቦ ይችላለናል። ዋጋው ስንት ነው? የዚህ ነው? ይሄኛው ሀያ አንድ ሺ ብር ዲሊቨሪ ሳለው፣ ይሄኛው ይሄኛው ዲሊቨሪን ሳይጨምር 21 ሺህ ነው። ቀላል ስለሆነ በራሳቸው ትራንስፖርት መሄድ ይችላል። በጣም አሪፍ ነው። ግሩም። ሌላ ስም ታሳየኝ ይኖራል ምጣድ? አዎ፣ የዳቦ ብቻ አላሳየሁሽም። የዳቦ ላሳይሽ። እሺ፣ ይሄ ደግሞ የዳቦ ብቻ ነው። ቅድም ካየናቸው የዳቦና የእንጀራ አይተናል። ይሄ ደግሞ ለብቻው ዳቦ ብቻ ነው የሚጋግረው። ይሄም ደግሞ እንደ ቅድም እንዳየነው ሆኖ ይህም እንደዛ አምስት ኪሎ ና ሶስት ኪሎ መድፋት ይችላል። ይህም የራሱ አሰራር ራሱ ኳሊቲው የራሱ አሰራር ሲስተም አለው። አንድ ላይ ና ለብቻ ሲሆን ደግሞ ልዩነት አላቸው። ልዩነቱ ምንድን ነው? ለብቻ አሁን ይሄ ለብቻ ስለሆነ ምን አይነት ልዩነት አለው? ያኛው ምንድን ነው ሲስተሙ? አሁን ቅድም ያየ ነው፣ ሶኬታቸው አንድ ነው። አንድ ሶኬት ይሰካሉ። የሚለያዩት በማብሪያ ማጥፊያ ነው። ይሄኛው ግን ራሱን የቻለ ከላይም ከታችም ለየብቻ ሲሆን ደግሞ ቮልቱ ይለያያል አሁን ሊያ የሚሰጠው ሙቀትና ይሄኛው የሚሰጠው ሙቀት ይለያያል። ማብሪያ ማጥፊያ ተመሳሳይ ነው። ሁለት ማብሪያ ማጥፊያዎች አሉት ከላይና ከታች። ያው ማንዋል አለው አጠቃቀም እንሰጣቸዋለን። ኬክና ፓስታ ፍርኖ ፓትራ ገዝተው መጋገር ይችላሉ። የኳሊቲ ውስ ይሄ ቶሎ የሚበላ ሽቃርና ምን ያህል ጥራት አለው ጥራቱን በተመለከተ እንዳወራ ነው ነው ቅድም። ምክንያቱም ያው የባለሙያ ችግር ካላጋጠመ በስተቀር ምንም አይነት ኤሌክትሮኒክስ ብልሽት አያጋጥመውም ያው በጥሬ ዕቃ ችግር ወይ ደግሞ አውቋ አጥፊ አሁን ቅድም አውቋ አጥፊ እምልሽ ለጊዜያዊ ጥቅም በነገራችን ላይ አንድ ዓመት የሆነ ቦታ የሆነ ሰፈር ሰርተው ሌላኛው ዓመት ደግሞ ሰፈር የሚቀይሩ ሰዎች አሉ። ምክንያቱም በቃ ሲስተሙ ስላልገባቸው እየተበላሸ ስለሚቻለ የከስተመር ወቀሳ ስለመጣባቸው ማለት ነው። እና እንዲህ አይልም አለና ከስተመር ደግሞ ማህበረሰቡ ይህን ተገንዝቦ ጥሩ ዋስትና ያለው ቤት ገብቶ አስተማማኝ የሆነ ቦታ መግዛትና ማሰራት ነው ዋስትና ካለው ማሰራት ይጠበቅባቸዋል። ምክንያቱም ያላስፈላጊ ወጪ፣ እንግልት እንዳይገጥማቸው ማለት ነው። ከሳይዝም አንጻር ይሄ ሲታይ ቦታ ቆጣቢ ይመስላል። አዎ፣ ይሄም ከውጭ እንደ ውጭ ነው የሰራ ነው። እንዲያውም አሻሽለን እንደ ውጭ ነው ማለት የኤሌክትሪክ ፍጆታውም አሁን ከውጭ እንዲያውም ይሻላል። የኛው ለምሳሌ አሁን ዳቦ ሲጋግሩ ከ35 ከ45 ደቂቃ ቆንጆ ዳቦ ያወጣላቸዋል። የውጩ ከአንድ ሰዓት በላይ ይሄዳል። ሌላው ደግሞ ይሄኛው እስከ አምስት ኪሎ መጋገር ይችላል። አሁን ለገበያ ይወስዳሉ፣ ለሆቴሎች ይወስዳሉ፣ ዳቦ የሚደፉ ሰዎች ይወስዱታል። ስለዚህ ለቤትም ለንግድ መሆን ይችላል ማለት ነው። ይሆናል ሲሆን ትንሽ ልዩነት አለው። እሱም ከከስተመር ጋር እናወራለን። በጣም አሪፍ ነው። ግሩም ዋጋው ስንት ነው? አስራ ሶስት ሺህ ብር አስራ ሶስት ሺህ ብር። ዴሊቨሪ ጨምራል አይጨምርም? አሁን ዴሊቨሪን የማንጨምርበት ምክንያት እንደየቦታው ይለያያል። አንዱ ከሜክሲኮ ሊመጡ ይችላሉ። አንደኛው ከሰበታ ሊመጣ ይችላል። ያ ለኛ ጥሩ ስለሞክረን ነበር ከዚህ በፊት ና የዲስታንስ ልዩነት ስላለ። እሺ፣ ሌላ ስም ታሳየኛለ። እቺ ስቶቭ ሳኛለው። ይሄ ደግሞ በስቶፍ ደረጃ ነው። አሁን በስቶፍ ደረጃ ብዙ ሰዎች እያመሰገኑ ነት ለመናገር ምን አሁን ማጋነን ባይሆንብንም በጣም በጥንቃቄ ማለት እጃቸውን ይባርከው እንኳን መባል አንድ ትልቅ ነገር ስለሆነ በጣም በጥንቃቄ አሁን ይህ ሬዚስታንስ ፍሳሽ ካልፈሰሰበት ከሰል ካለቀጣጥሉበት ከአንድ ዓመት ከምናም በላይ ይጠቀሙበታል። ሬዚስታንሱን ብቻ ሌላ እየቀየሩ ረዥም ዓመት ይጠቀሙበታል። ሸክላው አይቀየርም፣ በቃ ሽቦዋን ብቻ ነው የሚቀያይሯት። እኛ ጋር ደግሞ ዓመት ተው ማስቀየር ይችላሉ። አሁን ሽቦ ዝም ብሎ በስርአት መጠቅለል አለበት እንጂ ዝም ብሎ ከተቀጣጠለ አይሆንም። እና አሁን የስቶፍ ወፍራም ብረት አለው። ለአብሲት ለትላልቅ ድስት ለሾርባ መጠቀም ይችላሉ። ከክዳኑ ጀምሮ ኦሪጂናል እስዊች አለው። ወፍራም ነው ብረቱም፣ ለአሜራውም ኳሊቲ ነው። ክዳኑ ምን አይነት ጠቀሜታ ያስገኛል? ክዳኑ ከግድግዳ ላይ አሁን ለምሳሌ ክችን ቤት ግድግዳው ኳሊቲ የሆነ ግድግዳ ያላቸው ሰዎች እንዳይፈነጠርባቸው በዛ ይጠቅማቸዋል። ከንጽህና አንጻር ማለት ነው። በጣም አሪፍ ነው። ይሄ ደግሞ በጣም አሪፍ ነው። ረዥም ዓመት የሚጠቀሙበት እቃ ነው። የራሳችን ምርት ነው። ይሄም ላልኩሽ ዋጋው 4500 ሆ። አሁን እነዚህ የውጭ እቃዎች እንደምታያቸው እኛ ከምናመርታቸው ውጭ ከውጭ የሚመጡ ናቸው። ስለዚህ እነዚህን ደግሞ በባለሙያ ተፈትሸው ጥራታቸው የተረጋገጠ ለእኛ ሀገር፣ ፓወር ይሆናሉ ወይ ተብለው ጥናት ተደርገው እኛ ለገበያ የምናቀርባቸው እቃዎች ናቸው። ስለዛ እያንዳንዱ እዚህ ቤት ለሚገዙ ከስተመሮች ሙሉ በሙሉ ዋስትና ይሰጣቸዋል። ይሄ እኛ እንሰራ ነውም ብለን ያለ ዋስትና እንሸጥም። ሌሎች እቃዎችም ስላሉ የውጭ እቃዎች እንዲሁም እኛ ከመሸጥም ይልቅ እናማክራለን። ለምሳሌ እኛ ጋር የለለቃ የትኛውን ንግዛ ብሎ ደውለው ያማክሩን የማማከራ አገልግሎቱን እንሰጣለን። ከሌላም ቦታ ቢሆንም የባለሙያ የሆነ አገልግሎት ይሄኛው የምትገዙ ይሄኛው ጥሬ እቃውን ኳሊቲ ነውን ይሄ ይሄ ቢሆን የሚል አስተያየትና ሀሳብ እናማክራለን። እና እነዚህ አሁን የምታያቸው የፒዛ ፓን ናቸው። ፒዛ ይጋግራሉ። የተለያየ እንደ አርስቶ ምናምን ይጋግራሉ። ብዙ ነገር እና ኳሊቲ እናታቸው እንዳልኩሽ የተጠበቀ ናቸው። በደረጃ አላቸው። እንደዛ ነው እቃዎቹ ሲታዩ፣ ሀይ ኳሊቲ ነው የሚመስሉት። ለአይንም ያምራሉ። ምክንያቱም ምን መሰለሽ፣ አንድ ነገር ላንቺ ለምሳሌ እንደ ከስተመር ጥሩ ነገር ስሰጥሽ፣ ባንቺ ብዙ ሰው ይመጣል ከሚዲያ ይልቅ። አሁን እኛም ብዙ ሰው ሰው በሰው ነው የምንጠቀመው፣ አንዱ አንዱን እየጠራ እንደ አንዱን እየሳበ ብዙ ነገሮችን እንጠቃቀማለን። እኛም ጥሩ እቃ እንሰጣለን፣ እሱም ደግሞ ተደስተው በወጫቸውም ሳይቆጩ አገልግሎታቸውን በስርዓት ይጠቀማሉ ማለት ነው። በጣም አሪፍ ነው። ግሩም፣ ዋጋው ስንት ነው? አይነት አይነት አላቸው። ሳይዝም አሁን ይሄ በአንደኛው ደረጃ ስምንት ሺህ ብር ነው የሚሸጠው በአንደኛው ማለት ነው። ተመሳሳይ ይሄኛው ደግሞ ሳይዙ ሲያንስ ደግሞ ስድስት ሺህ ስምንት መቶ ብር ነው። ሌሎች ደግሞ አሁን ይሄኛው አለ። ይሄ ኖርማል የተለመደ ሆኖ ደግሞ በጂፓስ በሚባለው ፒዛ ይህም ደግሞ ትንሽ ቀነስ ይላል ዋጋው አምስት ሺህ አምስት መቶ ድረስ ይሸጣል። ስለዚህ ደረጃ አላቸው ማለት ደረጃ አላቸው። ሌላው ይሄ ደግሞ አሁን ገበያ ላይ ብዙ ጊዜ ይመጣል። ይሄ አሁን ያለ ዘይት የሚጠብሰው ነው ይሄ ያለ ዘይት ይጠብሳል፣ ግን ኳሊቲ በጣም አስቸጋሪ ነው። አሁን ጥሩ እንዳሁም በፊት ያስገባ ነው ነበር እንጂ አሁን ላይ ኳሊቲ የለም። እና ይሄኛውን ትንሽ የተሻለ ነው። ስምንት ሊትር የሚባለው ይሄ። ሌላ ይሄ ደግሞ ኩከር ናቸው ኩከር ድስት ናቸው። እንዳልኩሽ ጥራታቸው ከአልሙኒየም የተሰራ ነው። ኳሊቲ መሆን አለባቸው፣ አደጋም ስለሚያመጡ እና እነዚህም በሳይዝ ደግሞ የሚፈልጉትን አማርጠው መውሰድ መግዛት ይችላሉ። ዋጋቸውም የሚለያየው በሳይዝ ነው። ቅድም ከአምስት ሺህ ጀምሮ እስከ ዘጠኝ ሺህ ብር ድረስ አለ። ከአምስት ሺህ ብር እዚህ ጋር የምናያቸው እስከ ዘጠኝ ሺህ ብር ባለው ነው ዋጋቸው ማለት ነው። የሳይዝ ልዩነት ነው የሚለያቸው። እሺ ግሩም፣ እንግዲህ ሱቃችሁ ውስጥ ሌሎችም እቃዎች ይታዩኛልና ምን ምን አይነት እቃዎችን ትይዛላችሁ? በግሩም ዘመናዊ ኤሌክትሪክ ምጣድ አምራች ድርጅት ነው። እኛ ጋር መጥተው እንዳልኩሽ ምናልባት ያው ሙሉ ቃል ባያገኙም ግን የሚያጡት እቃ የለም ሆነን ለመናገር ምክንያቱም አሁን እዚህ በእኔና አንቺ በምናወራበት ሰዓት ራሱ ብዙ የተመረቱ እቃዎች አሉ። አሁን እዚህ ጋር ማናገኛቸው ስቶሪ አሉ ማለት ነው። ብዙ እቃዎች ለምሳሌ የከሰል ማንደጃዎች ከሰል ቆጣቢ የሆኑ ይሄ ላቀች የማገዶ ቆጣቢ እኛ የምናመርታቸው እነዚህ እነዚህ በጣም በብዛት ይመረታሉ። የጀበና ለትናንሽ እቃዎች ምናምን ብዙ ነገሮች አሉ። እነዛ እነዛ እናመርታለን። ከዛ ውጭ ወደ ውጭ እቃ ስንመጣ እንዳልኩች ጥራታቸው የጠበቀ ሆኖ ግን ጋራንቲድ ያላቸው እቃዎችን እንይዛለን። አንደኛ ቢበላሹ መሰራት የሚችሉትን ስፔር ያላቸውን ለእኛ ሀገር ለኢትዮጵያ የሚሆኑትን መርጠን እንይዛለን ማለት ነው። በጣም አሪፍ ነው። ለእቃዎቻችሁ በአጠቃላይ ምን ያህል ዋስትና ትሰጣላችሁ? እንደየ እቃው ነው። ለምሳሌ አሁን ለውጭ እቃዎች ስድስት ወር ምንሰጣቸው አለ አንድ ዓመት ምንሰጣቸው አሉ አንድ ዓመት ከስድስት ወር እንደየእቃው ኳሊቲ የምንሰጣቸው እቃዎች አሉ። በጣም አሪፍ ነው። ምናልባት ውጭ ያሉ ተመልካቾቻችን እነዚህን እቃዎች መግዛት ወይም መውሰድ ቢፈልጉ እንዴት አድርጋችሁ ታደርሱላችኋላችሁ? በምን ያህል ጊዜ ሲደርሳል? ውጭ ማለት ከኢትዮጵያ ውጭ ነው። ከኢትዮጵያ ውጭ ማለት እኛ በማንኛውም ሰዓት ሬዲ ነን፣ ቢያዙን፣ በእርግጠኝነት ከሁለት ሳምንት እስከ ሶስት ሳምንት ባለው ነው ይደርሳል። እሱም ያው የእኛ ሀገር መብራት ትንሽ የመቆራረጥ ባህሪ ስላለ እንጂ እንቆይ እንደዛ። ስለዚህ በውጭም ለሚገኙ ተመልካቾቻችን ከሁለት እስከ ሶስት ሳምንት ባለው ጊዜ ውስጥ የመረጡትን እቃ ታደርሱላቸዋል። የሚፈልጉትን እቃ እንዳልኩሽ፣ ያሉበትን ቦታ ከነገሩን፣ ባሉበት ኤሌክትሪክ ፍጆታ አንጻር አይተን፣ ቦልቱን አይተን ያው እንደየ ሀገሩ ስለሚለያይ ሰርተን፣ ያው እኛ ችግሩ ምንድን ነው እኛ አሁን ወደ ውጭ የመላክ እንትን የለንም። እነሱ የሚያውቁትን ሰው ልከው ምናልባት ከዚህ ወደዛ የሚሄድ ሰው እንትን አድርገው መውሰድ ይችላሉ። በእነሱ በኩል ማለት ነው። እዚሁ ተሟሽቶ ችግርም ካለ እዚሁ አሟሽተን ሞክረን ነው ምንሰጣቸው። ምክንያቱም እዛ ሄዶ ችግር ከሚፈጥር እዚሁ አሟሽተን አይተን ችግሩም ካለ እዚሁ እንዲቀር እናደርጋለን። በጣም አሪፍ ነው። ግሩም ዲስካውንትስ፣ ምናልባት የምትሰጡት በዛ ያለ ቃል የሚወስዱ ደንበኞቻችሁ የምትሰጡት ዲስካውንት አለ? ዲስካውንቱ ምን መሰለች፣ ለምሳሌ ለድርጅቶች፣ ለዩኒቨርሲቲ፣ ለተለያዩ ድርጅቶች አሁን ብዛት ይወስዳል፣ ለሆቴሎች ምናምን እሱን ዲስካውንት አለው። በጣም ዲስካውንት አለው። ያው አሁን እንደየጊዜው እቃውን ቢጨምርም እኛ በሁለት ወር በሶስት ወር ውስጥ አንጨምርም። ካዘዙ ለምሳሌ ብዙ እቃ ሲሆን አሁን ማንኛውም እንትን የቀብድ ሲሰጡ የሚሰጠው ቀጠሮ ለአንድ ወር ነው። ድርጅቶ ሲሆን ግን እስከ ሶስት ወር ምናምን ልንጠብቃቸው እንችላለን። አንድም ያለ ተጨማሪ ክፍያ ቢጨምርም አንጨምርም፣ ሁለተኛ ደግሞ በጣም ዲስካውንት አድርገን እንሰጣቸዋለን። በጣም አሪፍ ነው። ተመልካቾቻችን እንዴት ሊያገኟቸው ይችላሉ? አሁን ወደ ሰዓሊተ ምህረት አካባቢ ነበረን በኮሪደር ምክንያት እንትን ብለዋል። ምክንያቱም ወደዚህ መተናል። ጀሞም ነበረን እሱም ያው በአንዳንድ ጉዳዮች ምክንያት እንትን አሁን መገኛችን የምንገኘው እዚሁ አየር ጤና ግራርጋ ነው። ዋና ማምረቻውም እዛ ነው። አየር ጤና ግራርጋ መጥተው የፈለጉትን እቃ መርጠው መውሰድ ይችላሉ። አሊያም ደግሞ በስልክ ቁጥር ደውለው ደግሞ እኛን ማማከርም መደወልም መጠይቅም ይችላሉ። አዘው ዴሊቨሪስ ታደርሱላቸዋላችሁ? ለምሳሌ ያለ ዲሊቨሪ የሚመጡ እቃዎችን ትራንስፖርቱን ታሳቢ በማድረግ ዲስካውንት ካለ ዲስካውንት አድርገን አሊያም ደግሞ እነሱ መክፈል የሚችሉትን በዋስትና በምናውቃቸው እንትኖች ደንበኞች አሉ፣ እቃ የሚያደርሱ በእነሱ ማድረስ እንችላለን። በጣም አሪፍ ነው። ግሩም፣ በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ድኑ ውስጥ አዎ፣ አሁን እስካሁን ያየናቸው እኛ የምንሰራቸውን እቃዎችና አንዳንድ ከውጭ የሚመጡ እቃዎችን ነው ያየናቸው። ከዛ ውጭ ግን እኔም ማህበረሰቡን እኔ እንደው ለማህበረሰቡ አስተያየት መናገር ፈልጋለሁ። ማህበረሰቡ አሁን ብዙ ጊዜ ይምታታል፣ ማለት እንደው የቱ ጋር ልግዛ የቱ ጋር እንትናድርግ የሚል ነገር ብዙ የሚወዘጋገቡ የሚወዘጋገቡ እንትን አለ፣ እና ከዚህ ውጭ ግን አንደኛ፣ እንደው ደንበኛ ማለት ይሄን እቃ ተጠቅሞ ያውቃል ወይ ብለው ቢያጣሩ፣ ደንበኛቸውን መርጠው የተጠቀመ ሰው ማን ተጠቅሞታል ብለው አጣርተው ቢገዙ እንመክራለን። እና ሌላው ደግሞ ዋስትና የሌለው እቃ ባይገዙ። አሁን ኦንላይን የሚሸጡ አሁን ለምሳሌ ከዚህ በፊት የገጠምን ምንድን ነው እቃዎቻችን እኛ በቲክቶክ ሶሻል ሚዲያ እናስተዋውቃለን፣ እና ፎቶችንን አውርደው የእኛን ወስደው እየለጠፉ ከዛ በኋላ ከእኛ ገዝተው ከገዙበት ጭማሪ እንደገና አምስት መቶ ም አንድ ሺህ ብር ጨምረው ለከስተመር ሰጥተው ያለ ዋስትና እቃው ግን የእኛ እቃ ሆኖ ተገኝቷል። በእናንተ ስም ስር ማለት የት ነው የገዛችሁት ከየትኛው አድራሻ ነው ሲባል በኦንላይን የመጣልኝ ምናምን የሚል ነገር እና ዋስትና የሌለው ነገር የለም። ዋስትና ወረቀት የሌለው ባይገዙ፣ እኛ ጋ የራሱ ዋስትና ወረቀት ማንዋል፣ መመሪያ ያለው እሱን በተገቢ ሁኔታ እንሰጣለን እና ያለ ዋስትና የሚሏቸውን እቃ ባይወስዱ። በተጨማሪ አሁን በነገርኩሽ እቃዎች በተጨማሪ ምንድንነው የምናደርገው መሰለች እኛ ጋር አሁን በዚህ ዘርፍ በዚህ ሙያ ተሰማርቶ ለሚሰሩ ባለሙያዎችም ይሁን ጀማሪዎች ስልጠና እንሰጣለን። እንዲያውም አሁን ከትንሣኤ በኋላ ከአንድ ወር በኋላ ማለት ነው ስልጠና ምዝገባ ስለምንጀምር ማንኛውም ሰው በኦንላይንም በቀጥታም ባለሙያዎች ስላሉን የተመደቡ መጥተው ስልጠና ቢወስዱና ና ቢማሩ ማለት ድርጅታቸውን ቢያስፋፉ ምን አይነት አሰራሩን ኳሊቲውን በጠቅላላ ማወቅ የሚፈልጉ ሰዎች ደውለው ስልጠና ማግኘት ይችላሉ። ድርጅቱ ስልጠና በጣም አሪፍ ነው ግሩም ለነበረን ቆይታ እጅግ አድርግ አመሰግናለሁ እኔም አመሰግናለሁ እሺ ተመልካቾቻችን በግሩም የምጣድ መሸጫ የነበረን ቆይታ ይህንን ይመስል ነበር በዋነኝነት የእንጀራ ና የዳቦ መጋገሪያ ለምትፈልጉ ሰዎች ይህ ቪዲዮ ጠቃሚ ሆነው እንዳገኛችሁ ተስፋ አድርጋለሁ ሌሎችንም የኤሌክትሪክ እቃዎች ስለሚይዙ መታችሁ ጎብኟቸው ሰብስክራይብ ማድረግ እንዳትረሱ በደና ቆዩ